ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ሀይሚ ነኝ። ዛሬ በምን ርዕስ ላወራችሁ ፈለግኩ መሰላችሁ? በቤተሰቦቻችን ሳናውቅ ቤተሰቦቻችን ሳያውቁ የሚነጥቁንን በራስ መተማመን ላሳያችሁ እፈልጋለሁ። እና አቅራቢያችን ያሉ ቤተሰብ ማለት ያው ወላጆቻችን ከዛ ደግሞ አለፍ ሲል አስተማሪዎቻችን ከዛ ደግሞ አለፍ ሲል የትዳር አጋሮቻችን እነዚህ ሶስቱ ናቸው፣ ኮንፊደንሶቻችንን ሊያሳጡን የሚችሉት። የሰው ልጅ ከነዚህ ውጭ ያለ ሰው ምንም ቢለው ምንም ላይመስለው ይችላል። ነገር ግን በነዚህ በሶስቱ በአስተማሪ በወላጅ እና በትዳር አጋሩ አንድ ሰው የተባለውን ነገር የማመን እንትን አለው እና ብዙ ጊዜ አይታችሁ ከሆነ ወላጆቻችን ልጆች ሆነ ምን ይላሉ? የኔ ልጅ እኮ ቆንጆ ነች በጣም ቆንጆ ነች፣ ሀብታም ባለው የምታገባው ስታድግ ተብላ ያደገች ሴት አይታችሁ ታውቃላችሁ። ብዙ ጊዜ በቃ የት ትደርሳለች የተባለች ሴት ሀብታም በመጠበቅ ወይ ትምህርቷ ላይ ጎበዛ ትሆን ወይ አብሯት የሚያድግ ገባችሁ፣ ብር ሳይኖረ አብሯት የሚያድግ ሰው አታገባ፣ በቃ ሀብታም በመጠበቅ ብቻ ቤተሰብ ጭንቅላቷ ላይ የቀረጸው ያ ነገር ስለሆነ በቃ አንዳንዴ በዘመኑ አባባል ቆማ ስትቀር ታዩታላችሁ ምክንያቱም ሌሎቹ አይመጥኑኝም ብላ ነው የምታስበው አብሯት ሊያድግ የሚችል የተማረ ሰው ምናምን አይደለም የምትፈልገው ይህች ሴት ተነግሯት በወላጆች ተነግሯት ያደገችው ምንድን ነው የእኔ ልጅ ቆንጆ ነች ሀብታም ነው የምታገባው ነው እና በትምህርቷም ጎበዝ ስትሆን አታዩታም ይህች ሴት እና እና ይሄ በራስ መተማመንን የሚነጥቅ የወላጆች አካሄድ ነው፣ አስተዳደግ ነው። ሌላው ደግሞ የአስተማሪ አስተማሪም እንደዚሁ እንትናችሁን ይነጥቃል። ምንድን ነው አንተ እኮ አትረባም፣ አንተ ደደብ፣ ዛሬም አልሰራም የቤት ስራ እንደ አንተ ምናምን፣ ወይ ደግሞ በቅጽል ስም ይጠራችኋል። በቅጽል ስም የሚጠራ እኔ ሀረር ስማር በቅጽል ስም የሚጠሩ በቃ ለእያንዳንዱ ተማሪ ቀይ ከሆነ ቀዩ፣ ጥቁር ከሆነ ባሪያ፣ ወፍራም ከሆነ ቮልቮ፣ ቀጭን ከሆነ ባስማት፣ የቆመ ምናምን እያለ የሚጠራ አስተማሪ አውቃለሁኝ እና በሰፈርም ሰው እንደዛው። ግን ከሰፈር ሰው ይልቅ የሰፈር ሰው ያለውን ቤተሰብም ከደገመው ያ ሰው ኮንፊደንሱን ያጣል እና አንዳንዴ በሆነ ወያይጦ ገጦ ምናምን ተብሎ በሰፈር ሰው የተነገረውን ቤተሰብም እንደ ቀልድ ብሎ እንደ ቀልድ በማለት በምናምን እንደዛ ሲል ያ ሰው ኮንፊደንሱን እያጣ ይመጣል። ሌላው ደግሞ በትዳር አጋር የትዳር አጋር ዋናው መሰረቱ ደግሞ ዋናው ኮንፊደንስ ከምንም በላይ ዜሮ የሚያስገባው የትዳር አጋር ነው እና አንዳንድ የትዳር አጋር አይታችሁ ከሆነ ባል ወይም ሚስት በቃ በቃ አንቺ ዞር በይ። አስነጠሰችባች ባል ወይ ሚስት፣ ባል ሚስቱን ወፈርሽ ምንድ ነው በቃሽ፣ እንትናት በይ ምናምን፣ በጣም ወፈረሻል ኮ ተዝረጥርጠሻል፣ ምግብ ቀንሽ ወይ ደግሞ ስፖርት ስሪ፣ እንደዚህ እንደዚህ ምናምን ሲል ኮንፊደንሷን እያሳጣት ነው የሚሄደው እና እነዚህ ሶስት ሰዎች ናቸው፣ ኮንፊደንሳችንን ከምንም በላይ የሚያሳጡን ከምንም በላይ እና እነዚህ ነገሮች ናቸው ወደፊት ፈቀቅ እንዳንል የሚያደርጉን። ብዙ ጊዜ አይታችሁ ከሆነ በቃ ሞራል የሚነካው በእነዚህ በሶስቱ ነው። አንድ ሰው ጓደኛው የሆነ ነገር ስላለው ሞራሉ አይነካም። አንድ ሰው የሰፈር ሰው የሆነ ነገር ስላለው ሞራሉ አይነካም። እናት፣ አስተማሪና ባል የትዳር አጋር ከያለ ግን ሞራላችሁ ነው እንክትክት የሚለው እና እኔ እንደዛ ነኝ ብላችሁ ለራሳችሁ እየነገራችሁት እንትን ትላለች በጥሩም ጎንም እንደዛው። አሁን የእኔ ልጅ ቆንጆ ነች ስታድግ እኮ ቆንጆ ባል ነው የምታገባው ስትባል ያደገች እንትን ልጅ ትምህርቷ ላይ አይደለም ፎከስ የምታደርገው። ትምህርቷ ላይ ሳይሆን ቆንጆ ባል በመጠበቅ በቃ ቆማ ትቀራለች። ቆማ ትቀራለች ወይ ኩየዋን አግብታ ወይ ክላስሜቷ ጋር አብራ አድጋ አብራ እንትን ብላ አቻ የሆነ ትዳር አትመሰርትም። በቃ ሀብታም ባል በመጠበቅ ጊዜዋ ያልፋል። እንደዛ ትሆናለች። እንደዛ አይጦ ገብጦ ምናምን ሲባሉ ያደጉም ልጆች እንደዛው፣ በቃ ምንም ሞራላቸው እንትን ብሎ እኔ ኮ እንዲህ ነኝ እንዲህ ነኝ ሲስቁ እንኳን በቃ አፋቸውን ሸፍነው የሆነ ወይ ደግሞ እንትን ነገር ካለባቸው ይሄው እንትኗ ምናምን ምናምን ሲባል አሁን ውበት ሊሆን እኔ ድሮ ቀጭን ነበርኩኝ የሚገርማችሁ ነገር እና። እዚጋና እዚጋ በጣም እንዲጎረጉድ ያለ ነበር አቤት እንትንሽ ምናምን ትለኛለች እናቴ በቃ እዚጋና እዚጋ ያለው ነገር እንትን እኮ ይላል ምናምን አሁን የውበት መመዘኛ ሊሆን ማለት ነው እና ስትለኝ፣ እሱ ነገር ያሸማቅቀኝ ነበር። እንደዚህ ሙሉ ልብስ እንደዚህ የሚሸፍን ነገር መልበስ ፈልግ ነበር። እና ብዙ ጊዜ ልጆቻችሁ ላይ የምታረጉት ነገር ኮንፊደንስ ያሳጣልም ይጨምራልም። ስለዚህ ዋናው ልጆች የሚያምኑት ወላጆቻቸውንና አስተማሪዎቻቸውን ነው። ካደጉ በኋላና ለአቅመ ሔዋን አዳም ከደረሱ በኋላና ካገቡ በኋላ ደግሞ የትዳር አጋራቸውን ነው በጣም የሚሰሙትና የሚያምኑት። እሱ ቆንጆ ካለሽ ቆንጆ ነሽ፣ እሱ እንደዚህ ካለሽ እንደዛ እንደሆንሽ ነው የሚሰማሽ። እና ይሄን ነገር እንድታበረታቷቸው ኢንከሬጅ አደርጋቸዋለሁ። ምክንያቱም እኔ አሁን ጸጉሬን ተሰርቼ የፈለገ ሰው ወይን ሲያምር የተሰራሽ ምናምን ምናምን ተብዬ ባለቤቴ ከጠላው በማግስቱ ነው መፈታው። በማግስቱ በቃ። ምክንያቱም የማምነው እሱን ነው። ትክክለኛ አስተያየት ይሰጠኛል ብዬ የማስበው እሱ ስለሆነ የሱን ቃል ነው የማምነው። ስለዚህ አሁንም ልጆች ትክክለኛ አስተያየት የሚሰጡት ስለሚያምኑ እናት አባታቸውን ስለሚያምኑ፣ አስተማሪዎቻቸውንም ሁሌ ትክክል ብለው ስለሚያምኑ እነሱ ያሏቸውን ነገር ነው ነይም ብለው የሚቀበሉት እና እዚህ ጋ መምህራንም፣ ወላጆችም፣ የትዳር አጋሮችም በየንትናችን የምንናገረውን ነገር ብናስተካክል ብዬ ላለውኝ እና እዛ ነገር ላይ ብንሰራ ገባችሁ። አሁን ብዙ ጊዜ ሀብታም ባል በመጠበቅ ወይ ከትምህርቷ አትሆን ብዙ ጊዜ የማይሆን ነገር የምትሆነው ወይም አታገባው ወይ ደግሞ በትምህርቷ እንትን የማትለው ቆንጆ ሴት ነች። አይታችሁ ከሆነ አሁን ላይ አላልኩም፣ በእኛ ጊዜ ቆንጆ ሴቶች ወይ በትምህርታቸው አይገፉም? ወይ አይገቡ ቆሞ ቀር እንደሚባለው አይነት ነገር ሆነው ሀብታም በመጠበቅ እንደዛ ሲሆኑ እናያቸዋለን። ትምህርታቸው ላይ ደግሞ ጎራዶች ምናምን ምናምን ናቸው በጣም እንትን ሆነው ዶክትሬትም የሆኑት ምንም የሆኑት ምናምን እና ይሄ ነገር ከምን መጣ ብትሉ ወላጆች ያስቀመጡባቸው ነገር ነው እና ወላጆች ልጆቻችሁን ስታሳድጉ በኮንፊደንስ ኮንፊደንሳቸውን የሚቀማ ባይሆን አሁን ሩቅ ሳትሄዱ አሁን ጂጂ ልጇን የእውነት አሁን እያደረ እኔ በጣም በነሱ ሳይል ነኝ ታውቃላችሁ፣ ከመጀመሪያም እስከ መጨረሻም ግን አሁን ላይ ልጇን ኮንፊደንስ እያሳጣቻት ነው። በጣም ኮንፊደንስ እያሳጣቻት ተመልከቷ ትላለች በየሶሻል ሚዲያው እየወጣች በየእንትኑ የእኔ ልጅ እንደዚህ ሆና ምናምን ክባ ክባ ክባ አላይ ድርሳታለች። ሲጀመር የትኛዋም ልጅ ለወላጅ ቆንጆ ነች። የትኛዋም በቃ በውጪ ሰው አስቀያሚ የተባለች ወላጅ ጋር ስትደርስ ቆንጆ ነች። ግን እዚህ ጋር ከአቅሟ በላይ ጭናባት ልጅቷ በቃ ኮንፊደንስ ነው ያጣችው። እዛ ጋር ወጥታ ደግሞ ኖ አንቺ አይደለሽም፣ አንደኛ ከአንቺ እንደውም ፈረሶ ያምራል ምናምን ስትባል ልጅቷ እየተሸማቀቀች እየተሸማቀቀች፣ እንደዛ ኮንፊደንስ ያላት ልጅ አሁን ኮንፊደንሷን እያሳጣቻት ነው ብዬ ነው የምገምተው በጣም በጣም ከባታለች። ከመጠን በላይ እና ከውጭ የሚሰጣት ምላሽ እና እናትየው የምትጭንባት ነገር ባላንስ ስላላረገ ልጅቷ እየተደበቀች ትመጣለች። አሁን ያንን ኮንፊደንሷን እያጣች ትመጣለች። ባይኔ በትምህርቷን በጣም እንደዛ አጋና ነው የምታወራት ምናምን። ከዛ እናቴን የምትለኝን እኮ አይደለሁም ሰው የሚለኝ እንዲ ነው ብላ ልጅቷ ኮንፊውዝድ ሆና በጣም ኮንፊደንስ ታጣለች ብዬ ነው የምገምተው እና ይሄን ነገር ጂጂ ከሰማሽኝ አቁሜ አድርሱላት፣ ብታቆም ጥሩ ነው። እንደዚህ እላፊ እንትን ባትል ገባችሁ? አንዳንዴ ቤተሰብ ምንም እላፊ ሲጨንባችሁ የሆነ ነገር እነሱ የሚሉኝን አይደለሁም ትሉና በጣም በቃ ዳውን ነው የምትሆኑት። እና ይሄ ነገር ወላጆች እንድታስተካክሉኝ ከሬጅ ያረጋቸዋለሁ። አመሰግናለሁ ስላዳመጣችሁኝ። ባይ ባይ።